ምንም የለም አያምኝም። ሁሉም ጻቴን ሳይቀር መግጣጥም መግጣጥም ይሄንን ታስባለህ። ስራ መነሻው የስራ ክብደት በጣም ከባድ ስራ ሰራ ነበር። ድርጅት ነው የነበርኩት። ከባድ ስራ ሌሊትና ቀን ሰራ ነበር። ግድ ለእዚያ ነው ሰው ልትደን አይሆናም። እንዳንደርግ ጥው ጽቡቅ

ከእንትናለ ወረቀት አለ ህክምና ኤምአርአይ ላይ ብዙ ጊዜ የሚያምር ምን ሲሰራ ምን ሲታረግ ነው። እኔ ተቀምጬን ራስ እነሳ ወደዚህ ቀና ስል ስንቀሳቀስ አንደኛ ወገቤ በጣም ያመኛል። ወገቤ ተኛ ደሞ እግሬን ይፈዛልና በቃ ያበጠ ይመስለኛል፣ ግን አያብጥም። ወረቀቱን አዎ። ጉልበቴ ደሞ በሙሉ መገጣጥም መገጣጥም በሙሉ እና አንቀሳቅሽ ነው ድህና ይሆናል። እንደገና ለሊት ዝም ብሎ እንደማልቀሳቀስ አይነት ስሜት፣ ውሃ ጠጣ፣ ጉልበት መገጣጥ መገጣጥ ያመኛል። ረጅም ጊዜ ወደ ሃያ አመት አካባቢ ሆናል መጀመሩ ነው። አሁን የባሰ ዶዘር ኦፕሬተር፣ ኤክስካቫተር ኦፕሬተር ከዛ በኋላ የባሰ መጣ። ራሴን ሳይቀር ራሴን ህመም ይሰማኛል። መሀል ላይ ያቃጥለኛል ምናምን። ብዙ ጊዜ ሲመረመር የዲስክ ችግር ነው፣ ከዲስክ እና ከነርቭ ንክክ ነው። ያው እንዳይበስ ዝም ብለ መጠነኛ እንቅስቃሴ ያደርግ እንጂ ስልሳ ሁለት ዓመቴ ነው። እውነት አመሰግናለሁ። ሁሉም ጻቴን ሳይቀር መግጣጥም መግጣጥም። ይሄ መነሻው ምንድም ታስባለህ? ስራ መነሻው የስራ ክብደት፣ በጣም ከባድ ስራ ሰራ ነበር። ድርጅት ነው የነበርኩት፣ ከባድ ስራ ሌሊትና ቀን ሰራ ነበር። ለዛ ነው ሰውነት ደና የሆነ እንጂ፣ እንዳንዳሮቹ እዚህ ጋር ወጥቶ ምናምን ጽቡቅ አልነበረም። የቆየ ነው፣ አዲስ አይደለም ጥብቅ አይደለም ስለዚህ እዚህ ጋር ነው ምጀመረውላትንሽ ወረድ በል ትንሽ ስ ይሄ ዋናው ህመሙ እዚ ጋር ማንኛውም ሰው ተማሚ ይዟል ጨርሻለሁ ተንፍስ ወደ ኦራይት ወዳደይ ወደ መብራቱም ነው ይባሉ፣ ኤል ስሪ ይባላል። በነጮች አባባል ኤል ፎር ኤል ፋይቭ ኤስ ዋን ምን ላይ የተሰማ ስጫነ እዚህ ነው የቀረው ሌላ

ተንፍስ፣ ባፍ ተንፍስ። ጥቁር ነው ብጫ ይሄ ይሄ ቀለሙ ነጭ ነው፣ እና ይሄ ብጫ ነው። አረንጓዴ ቀይ፣ ነጭ ነው። ስንት ቁጥር ነው? ምን ላይ ተሳበ? ምን ላይ ተሰማ? የተሳበኩት ከአንገቴ ነው። የተሰማኝ ግን ወገቤ ነው። በጣም እንትን የሆነ ቀጭ የሚል ነገር ሰምቻለሁ። ተሰናበተ ማለት ነው። ጨጓራ ቁስለት ካለ ዞን ይሄ ደሞ ከአንገት በላይ አይን፣ ጀሮ፣ እንቅርት እያለ ይመጣል እች ደግሞ ዋና

አስር ኪሎ አለው። ኪሎ ሌላው የተከበሩ አቶብራተም እግር እንደዚህ እንዳታነባብር። እንደዚህ ቁጭ እንዳት በጣም መጥፏል። እንደዚህ ደግሞ እንደዚህ ችግር የለም እንደዚህ እንደዚህ ቁምሽሽ ማለት እንደዚህ ከሆነ ችግር ምክንያት ቀጥላ አጉል አጉል እንደዚህ ሲሆን እሱ መጥፎ ነው። እንደዚህ ከዚህ መነሳት አለ እና 9 ዲግሪ ባ ከዛ በጣም ከደከመን ጠጋ ወደ ግድግዳው ግን ዝም ብሎ የሆነ ያልሆነ ነው ያያየ ይሄን ትገለዋለ እረፍት ፈልጋለ የወገብ ታማሚ መሆን መጥፎ በሽታ እኔ ብዙ አመት ታምሚያለሁ። እና ስንጠብቅ ቆንጆ እንትና ያለው